ቀለጠ ሀይሚዬ ለመጀመሪያ ጊዜ ከዱባይስ ዲያስፖራ ጋራ ተጠጋግታ ተቃቅፋ መጣችላችሁ። በሀገሯ ላይ ማንም ሰው ሳይደፍራት፣ እንዴ! ለመጀመሪያ ጊዜ ሀይሚዬ ከማታቀብ ወንድ ጋር ቪዲዮ ሰራልን ማለት ነው። ዛሬ ውራ ጨለለብን። ጉዳችን ላይ ጠቅምህ ነካክተ ነካክተህ፣ ጦሩ ባንተ ላይ ተተኮሰ። ወይኔ የዛሬ ቡራን ማየት እንዴት እንደናፈቀኝ። ሰላም ጤና ይስጥልን ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ፣ ደህና ነኝ። እግዚአብሔር ይመስገን፣ ሁሉ ሰላም ነው። ወይኔ ረመዳን ባይሆን እስካሁን ስንቱም ባልኩት ነበረ። ይሄዲያ ሲ ሲሰራ ስንት መከራ እንደታየ ወይኔ የሚገርማችሁ ነገር ማለት ነው ለመጀመሪያ ጊዜ እንግዲህ ሀይሚዬ በዚህ መልኩ መታልናለች ማለት ነው። እንግዲህ ሰሞኑን ቡራ ከኢትዮጵያ ሳይቀር አይታችኋል። ዳኒ ማን ነበር ዳኒ እብዱ ማለት ነው። በአንድ መነጽር እንዴት እንደሚያረጋት ነበረ፣ እንዴት እንዳስጨፈራት፣ እንዴት እንደሆነ፣ በጣም ብዙ ብቻ የአፋኒ ያደርግ ነበረ። በነገራችን ላይ ቡራ እንግዲህ ዛሬ ጉድ ፈላ፣ ጉድ ፈላ። ምን አይነት መልስ። አደራህን እንዳትጣላ። ድራይቨራቸው ይመስለኛል ልጁ ማለት ነው መሰል እንግዲህ ባላቅም ድራይቨራችሁ ይመስለኛል። እንግዲህ በዚሁም ድራይቨራችን ዛሬ አዲስ ሰው መቶላችኋል። ተዋውቁት። እንግዲህ ቲክቶክ ላይ በጣም ፎቶውን እያንሸራሸራችሁ ያፈቀራችሁም ነበራችሁ። በእርግጥ ብታፈቅሩት ያው የእህትነታችሁ ነው። እንደ እንግድነት አቀባበላችሁ ደስ ሲል ነበረ። ዛሬ ያመሰግናችኋል ብዬ ተስፋ ሊማት ነው። ሀይምዬ እንግዲህ ዛሬ በዚህ መልኩ እንደ በዱባይማ እንዲህ ወጣ ወጣ ብለሽ እንዲህን መከታ ምናምን ካለሽማ ችግር የለም። እኛ እኮ መከታ የለሽን ብቻሽ እንዳትወኝ ቡራ ብቻ ነው መከታሽ ብለን ለዛ ነው ብዙ ነገር ጣጣ እንዳይደርስብሽ እንዳትወጪ ከቤት ከቡራ እንዳትለይ ያልንሽ ለዛ ነው እንጂ እንደዚህ ተቆርቋሪማ ካለ ለነገሩ ቡራ በዞረበት እኮ መልካም ሰዎች አይጠፉም። ምና ልክ እንደ ቡራ ሚንከባከቢ ሰው ካለ ዞር ዞር እያልሽ ጎብኝ። ግን ግን ግን ለነገሩ ከቡራ ውጭ ወደ ውጭ ብለሻላ አንቺ እና እንዳያማልሉሽ፣ እንዳያማልሉሽ ዱባይዎች ዱባይዎች ሀይለኛ ናቸው፣ አስማታሞች ናቸው። እንደ ቡርኪያ አያስቡ፣ ማሰብ የላቸውም ዱባዮች ማለት ነው። እና በነገራችን ላይ ይሄ ልጁን አላውቀውም። ስለ ልጁ አይደለም ያወራሁት፣ ስለሌላ ወንዶች ነው ያወራሁት። ዱባይ ላይ ያሉ ወንዶች ሁሉም እየጨለሉ ናቸው። ገንዘብ ነው የሚፈልጉት ሁሉም። እና ያው ራስሽን ጠበቅ እንድታረጊ ነው። በነገራችን ላይ ዛሬ ቡራን ማየት እንዴት እንደናፈቀኝ አጠይቁኝ። የሚገርመው ነገር እኔ ግን እኔ ግን በጣም ያሳዝነኛል ቡራ። ለምን ብትሉኝ፣ እኔ ፕራንኩን ይስራ ፕራንክ መስራቱን ይስራ፣ ግን ማለት ነው እሱ ፕራንኩን ሲሰራው ሁሉም ሰው በቃ እንደ ጥፋተኛ በቃ እንደ ጀብድ በቃ ለምን አረካት ለምን ነካት ለምን በቃ ነው የሚሉት። ግን እሱ ሲደረግ ዛሬ አሁን ኮመንቱ ብድሯን መለሰች እሰይ፣ እሰይ፣ እሰይ የሚል የተጻፈው ኮመንቱ፣ እንዳለ ቻለው ብድርን ቡቡ ቻለው፣ ቻለው ነው የሚለው እና ሀይሚኬን ታበረታቶታላችሁ፣ ብሩኬን ግን አታበረታቶት ግን እ ስራው የሁለቱም እኮ ነው። ስራው የሁለቱም ነው። ለሁለቱም እኩ የሆነ አቅም ብሰጣቸው በጣም ደስ ይላል። ሀታ እንኳን ሀይሚን ሄዳችሁ በደንብቅፍ አርጋችሁ ሰላም ብላችኋት ብሩኬ ያክል እንደተሰማው ሰምታችኋል። እናንተ ግን ፈርታችሁ ነው፣ ግን አትፍሩኝ እኔንም እንደሷ እቀፉኝ እያላችሁ ነው። እና ሶሻል ሚዲያ ላይ ያለ ሰው ደግሞ ማድነቅ መደነቅ ያለ ነው። ስለታቀፈ ያን ያህል ሀይሚ ይሰማታል ምናምን ብላችሁ የምታስቡ ሰዎች ኤክስ ናችሁ። ምክንያቱም እዚህ ጋር ማንም ሰው ዘፋኝ አይደል እንዴ? ጎዳና ተዳዳሪ ሁሉ እየተነሳ የሚያቅፈው ምን ችግር አለው? እንዲህ ይሄኔ ከዳማ ነኝ ብለሽም ሸሚዝ የሚዞሽ ይሆናል። አንዷ እኮ ምን አለችኝ? አደራሽን ሄደሽ እንዳትጠመጠሚበት አለችኝ። ይሄኔ ማግኘቱን እድሉን ባገኘሁና ባሳየሁሽ። ምን ችግር አለው? አበሻደን እንዲህ ወንድም ያለን እንዲህ ምን ችግር አለው? ምንም ችግር የለው። ማቀፍ ምን ችግር አለው? ምንም እድሉን አላገኘሁትም እንጂ በዛም ብዬ በዚህ ባገኘሁ አሳይሽ ነበረ እና እህቶቼ ሰላም ለማለት ምንም ችግር የለውም። በዓይን አይገባም፣ በዓይን አይዋጥም። እና እንደ ድሮ እንደ ድሮ አመለካከታችን ማሰብ አለብን። አንድ ሰው ከሰው ጋር ተለቅራቅፎ ስለተቃቀፈ ምናምን የሆነ ነገር አይፈጠርም፣ ምንም ነገር ስለዚህ ብዙ ጊዜ አሁን ብሩኬ እንደዚህ አሁን ዛሬ ብሩኬ ቢሆን የመጣው ፎቶ ተዘቅዝቆ ነበር እስካሁን ድረስ። እና በሀይሚ ሲሆን አይጨክኑም። ግን ደስ የሚለኝ ነገር እናንተ ከፍ ዝቅ ታደረጓችኋላችሁ፣ እነሱ ግን እኩል ነው የሚራመዱት። ይሄ ነገር ነው ደስ የሚለኝ። እግዚአብሔርን እንጂ ብሩክን ብዙ ሰው ለመፎተት የሚዘጋጅ ሰው አለ፣ ብዙ ሰው ብሩክን ለመፎጠት ማለት ነው። እና ግን ደስ የሚለው ነገር ብሩክ ተፎተተ፣ ሀይሚ በሱ ውስጥ ናት ያለችው ሁሉ ጊዜ ማለት ነው ሁሌም እድሜ ልኬን አምንሻለሁ ብሏታል፣ ትናንትና እንኳን ማለት ነው ምን ያክል እንደሚወዳት እና እሷም እድሜ ልክን ታምና እንደምትኖርለት ነው። እንደዛ ልክስክስ ቦታ ላይ እንደማትገኝ አቅሟን አሳይታ በዛ ልክ በሴት ነቷ ፈርታ፣ በፍርሃት እንኳን ተውጣ የምትናገረው ነገር ወሳኝ ነገር ነበር ለሱ የሚያሳስበውን ነገር በቃ ለአንተም ኮ ጥሩ አይደለም እያለችው ነበር። እና በጣም ደስ የሚል ፍራንክ ነበር እና ብዙዎቻችሁ ግን አላመናችሁም። ትላንት ራሱ እና ብሩኬ ራሱ ያንን ቪዲዮ ባይ ሰራው አልኩኝ። ለምን ሁሉም ሰው በቃ የራሱን አመለካከት ነው። አንዴ በሯን ከፍታ ስገባ ላየናትም፣ አንዴ በዛ ቁምጣ ለብሳ ፊቱ እንዴት ፕራንክ ይላሉ። ከካሜራ ጀርባ እንደዚ ብዙ ነገር ነው የሚወራው፣ እና ብሩኬ አንዳንዴ ከዚህ በኋላ ምንም አንተ እግዚአብሔር ውስጥህን ይወቅልህ እንጂ እናንተ ውስጣችሁን ፈጣሪ ይወቅላችሁ እንጂ ለሰው ብላችሁ ምንም አይነት ነገር አትስሩ። እግዚአብሔርን ምንም ሰው የፈለገውን ይበል፣ እዛ ጋር ወጪ ያወጣው አንተ ነህ። ወጫ ወጣሁ ወጫ ወጣሁ ይላል፣ ይበላ ምን ችግር አለው? ያወጣውና እና ያወጣው ይበል ምን ችግር አለው? እርዱኛ አስመሰለበት ምናምን ብ ኧረ አበሻ አበሻ ብዙ ነገር ነው የሚናገረው እና በጣም ከባድ ነው። ብቻ ግን ሁሉንም ነገር እሱ ግን በዝምታ ነው የሚያልፈው። ያው ይህም ነገር በጣም ስለበዛበትና አለስሙ ስም ስለተሰጠ ነው። አንዳንዴ አለስማቸው ስም ሲሰጣችሁ ይከፋል። ለዛም ነው የሰራው ቪዲዮውን እንጂ እሱ ግድ የለውም። ብዙ ጊዜ ተመልካችን ተፎካክሮ መልስ አይሰጥም እሱ፣ እንዳሁም ቡቡ ማለት ነው። እና በዚህ አጋጣሚ ዛሬ ጸልለ እንዳለ ፈጣሪ ደግነቱ የሚያድር ፍራንክ እንዳይሆነ፣ ሃይሚዬ አደራሽን የሚያድር ፍራንክ አድርገሽ እዚህ በሰው ሀገር እንዳታስጨልሊብኝ እናቴ። እና ሃይሚዬ አንቺ እንኳን ትናንትና ግርጥት ብለሽ ነበር። እግዚአብሔር ይመስገን ወዲያው ግን ተመለሰች። ሲመለስ ደግሞ እንዴት እንዳሳዘኑ ሁለቱም በማርያም በማርያም ሲል እሱ እራሱ አሳዝኖኛል ና ሀይሜም በጣም አሳዝናኛለች ና ወደ ክላሷ ስትሄድ ያው ግን ሰው ምን አለ በሩ ሲከፈት አላየንም። ብቻ ያው ምንም የሰውን ነገር ሰው አሟልቶ አይጨርስም። ዛሬ እንግዲህ ወንድማችን ሀይሚ በዚህ መልኩ ፏፍሻ አድርጎ ይዞልን መጥቷል። ቪዲዮ ሊለቀቅ ሁለት ሁለት ተኩል ነው ምናምን ነው የሚለቀቁት። እኔ ባለችኛ ታይም እችን ሀሳቤን ለመስጠት ነው የመጣሁት። ውድ ቤተሰቦቼ ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የብሩኬና ሃይሚ ቪዲዮ እስኪለቀቅ ድረስ ቪዲዮን ሰብስክራይብና ላይክ አድርጉ ማለት ነው። በኋላ ደግሞ ቪዲዮ ሲለቀቅልን ሀሳባችንን ከመስጠት ወደ ኋላ አንልም ማለት ነው። ዛሬ ግን ሀይሚዬ ለመጀመሪያ ጊዜ በዱባዮቹ ወታደሮች ነው የሚባለው ጎረብቶች ታፍና እግዚአብሔርን ለመጀመሪያ ጊዜ በዱባይ ላይ እንደዚህ ስትመጣ፣ ሀይሚ ከወንድ ጋር ፎቶ የላትም ብዙ ሰው ያለ ጠጥፋት ነበር። ዛሬ ይኸው በተግባር ተለጥፋ አሳይታችኋል። ተለጥፋ ስላችሁ ተጠጋግታ፣ በኋላ ደግሞ ስድብ እንዳይመስላችሁ ቤተሰብ ተጠጋግታ ማለት ነው። አብራ ሆናን ልል ፈልጌ ነው። ጥምም እንዳታረጉ በኋላ የተናገርኩት ማለት ነው። ብዙ ሰው በድምጽ ነው ሀይሚ ፍራንክ የምታደርገው ከወንድ ጋር አብራ አትሆንም ይሉ ነበር። ይኸው እንግዲህ ዛሬ ባይናቸው እዩት ማለት ነው። ይቀጥላል። ሂጅበት የኔ ቅመም ግን አደራሽን ቡርኬ እንዳታስጨር እንዳታስጨልብኝ፣ ብን ብኝ ብን ያው ነው። እና ቦክስም እንዳትማታ ቡቡ፣ ይሄ ቪዲዮ ተሰማው፣ ቦክስ እንዳትማታ። የሚመጣውን ነገር በትዕግስት ማለፍ አለብህ። ቤተሰቦች ቪዲዮ እንጠብቃለን። ባይ ባይ።